በዚህ በቦቱ ጉዳይ በጣም ብዙ ሰው እኔም በሌላ ሳይድ አድርጎ የጥላቻ ነገሮች እያየው ስለሆነ ይቅርታ ማለት ስለፈለው ይቅርታ ምናምን አካላቶች ዘርዝሬ ይቅርታ ነበር ነው እና ምን ልውጣልህ ነው ወይ ስለ ይዙ ግጭት በአለ ቁጭ ችግር የለም። እንኳን ደህና መጣችሁ እኔ ጋም ምናምን እኔ ጋም ያላችሁ ሁላችሁንም ዌልካም ብያለው። ሰሞኑን ያው የኔን ኦፒኒየን በመናገር ሰዓት የኔን ምርጫ ወይም የኔን ሀሳብ በመናገሬ ብዙ ሰው ላይ ጫና ያደረጉ ስለመሰለኝ በጣም ይቅርታ። እኔ ማንንም ሰው ከመጥላት አይደለም፣ ማንንም ሰው ኮምፕሌክስ ኖሮኝ አይደለም። ስለዚህ ሁላችሁንም ያስከፋዋችሁ አካላት ካላችሁ ሁላችሁንም በጣም ይቅርታ፣ በጣም በጣም በጣም ከልቤ ነው። እኔ አስቤ ያው ዩቲል ይገባታል የሚል አስተሳሰብ ስላለኝ አሁንም ያለኝ አስተሳሰብ ሱ ይገባታል የሚል አስተሳሰብ አለኝ፣ ግን እናንተ ላይ ማንጸባረቁ አግባብ ነው እያላሰብኩ እና በጣም ያስከፋዋችሁ ሰዎች፣ ያስቀየምቷችሁ ሰዎች ሁላችሁ ነው በጣም በጣም ከልቤ ይቅርታ አሁን ያሰቡበት መንገድ ልክ አልነበረም። እዚህ ላይ ሪፍሌክት ሳደረግ ደግሞ ያው ሶሻል ሚዲያ ላይ ያላቸው ሰዎች እናንተ የፈለጋችሁትን የመምረጥ መብት አላችሁ። እኔም የራሴን የመምረጥ መብት አለኝ። ያሸንፋል ብሎ የሚገባውን ያሸንፍ፣ እሱ የኔ ችግር አይደለም። ግን ማንም ላይ የምቀናና ማንም ላይ የምመቀኝ ሰው አይደለሁም። ጌታን ማንም ቢያሸንፍ አምሀብ ደርሰኛል። ግን እናንተ ላይ ተጽዕኖ በማድረግ ይሄ ሰው ይሄ ሰው ስል አንድ ሰው ላይ ስል የሆነ ሰውን ጥላቻ እስኪመስልብኝ ድረስ ስለሆነ በጣም ይቅርታ ው ከልብ ነው። እግዚአብሔር ከመቀመጥ የተነሱ በጣም ሶሪ ሁላችሁ፣ ነው የፈለጋችሁትን የመምረጥ መብት አላችሁ። ሁላችሁ የፈለጋችሁትን የማድረግ መብት አላችሁ። እኔም የራሴን የመምረጥ መብት አለች። ግን እናንተ እስከ መጫን ድረስ ወይም ቅናት እስኪመስልኝ ድረስ ስላደርግ በጣም ይቅርታ። ለናቢ ሶማስ ተንክ ዩ ተንክ ዩ ተንክ ዩ አብዬ ዌልካም ኔ እናቴ